ሰላም ጤና ይስጥልኝ፣ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የሀባብ ጠቀሜታ ነው ምነግራችሁ። በነገራችን ላይ ሀባብ በጣም በርካታ ጥቅም ለሰውነታችን ይሰጠናል። ከየትኛው የሰውነት ክፍላችን ጋር ተያይዞ ምን አይነት ጠቀሜታ አለው? በሀባብ ውስጥ ምን ምን ጠቃሚ ነገሮች ይገኛሉ? መቼና እንዴት ብንመገበው የተሻለ ነው የሚለውን ነገሮች በአጠቃላይ በዚህ ቪዲዮ እናያለን ማለት ነው። አብራችሁ ቆዩ። ዶክተር ዮናስ ና ለቻናል አዲስ ከሆናችሁ ሰብስክራይብ እያደርጋችሁ የዶር ምልክቷንም እየተጫናችሁ ቤተሰብ ሆኖ ይህን መረጃም ደግሞ ላይክ፣ ሸር አርጋችሁ ሌሎችም ጋር እንደዚሁ እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ ሀባብ የመጀመሪያ ደረጃ ከዚህ ከቆዳ ውበት ጋር ከቆዳ ልስላሴ ጥንካሬ ጋር ተያይዞ ትልቅ ጠቀሜታ አለው። ምክንያቱም በዚህ በሀባብ ውስጥ ቫይታሚን ኤ ቫይታሚን ሲ እናገኛለን። በተለይ እዚህ ሀባብ ውስጥ ያለው ቫይታሚን ኤ ና ቫይታሚን ሲ ከቆዳ ውበት ጋር ከአጠቃላይ ከቆዳ ጤንነት ጋር ተያይዞ ትልቅ ጠቀሜታ አለው። ዋነኛው ነገር ምንድን ነው? ቆዳችሁ እንዳይጨማደድ የማድረግ ስራን ይሰራል። ምክንያቱም ቆዳ በተለያዩ ነገሮች ሲጎዳ ያለ እድሜው እየላላ እየወረደ እየተጨማደደ ይሄዳል። ታዲያ ሀባብን ስትመገቡ በዚህ ውስጥ የምታገኟቸው ቫይታሚን ኤ፣ ቫይታሚን ሲ ሀባብ ይሄ ቆዳችሁ ተፈጥሯዊ ጥንካሬውን ይዞ እንዲቆይ የማድረግ ባህሪ ያለው ልስልስ ያለ ጥንቅር ያለ ያልተጨማደደ ቆዳ እንዲኖራቸው ያደርጋል። የቆዳ ድርቀትንም በዛው ይከላከላል። ምክንያቱም ሀባብ ከፍተኛ ውሃ ይዘት ስላለው የዚህ ድርቀትን የመከላከል አቅም አለው። በነገራችን ላይ ሀባብ ትልቅ የፖታሽየም ምንጭ ነው። ፖታሽየም በከፍተኛ ሁኔታ በሀባብ ውስጥ እናገኛለን። ይሄ በተለይ ሰውነታችሁ ላይ የሶዲየም ክምችት እንዳይኖር ያደርጋል። ሰውነታችን በተለይ ቆዳችንን ለድርቀት ከሚያጋልጡ ነገሮች አንዱ ደግሞ የሶዲየም ክምችት ነው። ሶዲየም ከልክ በላይ ሰውነታችሁ ላይ በሚኖርበት ጊዜ የሰውነት የፈሳሽ መጠናችሁ እየቀነሰ ስለሚሄድ ጥምቀት ትጋለጣላችሁ። ይሄ እንዳይፈጠር በዚህ በሀባብ ውስጥ የምታገኙት ፖታሽየም ሶዲየም እንዲቀንስ በማድረግ ቆዳችሁ ለስላሳ፣ ለድርቀት ያልተጋለጠ ወዛም፣ ጤንነቱን የጠበቀ እንዲሆን ያደርጋል። ከዛ ባለፈ በነገራችን ላይ በቆዳችሁ ላይ ቁስለቶች በሚፈጠሩ ጊዜ ያህ ቁስለት ቶሎ እንዲደርቅ ቶሎ እንዲድን ሀባብ በጣም ትልቅ ጠቀሜታን ያደርጋል። በአጠቃላይ ከዚህ ከቆዳ ውበት ጋር ተያይዞ ሀባብ እጅግ በጣም ትልቅ ጠቀሜታን ይሰጣችኋል። ለዚህ ግልጋሎት መጠቀም ትችላላችሁ። ሌላኛው ከመተንፈሻ አካል ጤና ጋር ተያይዞ በተለይ ከአስም ጋር ተያይዞ ሀባብ ትልቅ ጥቅም አለው። ምክንያቱም በዚህ በሀባብ ውስጥ የምታገኙት ቫይታሚን ሲ የመተንፈሻ አካላት ጤናን በከፍተኛ ሁኔታ ያሻሽላል፣ በሽታ የመከላከል አቅምንም እንደዚሁ ያዳብራል። አስም በከፍተኛ ሁኔታ የሚያስቸግራችሁ ሰዎች ሀባብ በደንብ ብትጠቀሙ ተፈጥሯዊ በሆነ መንገድ ትልቅ ለውጥ ታዩበታላችሁ። እንደ ሳል እንደዚህ አይነት ከመተንፈሻ አካል ጤና ጋር ተያይዞ ችግር ካለባችሁ ሀባብ በተፈጥሯዊ መንገድ እነዚህን ችግሮች ለመከላከል ለማስወገድ ይረዳችኋል። ሌላኛው ከደም ግፊት ጋር ተያይዞ ሀባብ በተለይ ከፍተኛ የደም ግፊት እንዲቀንስ ያደርጋል። ይሄም የሆነው ቅድም በነገርኳችሁ ምክንያት ነው። ሀባብ ፖታሽየም አለው ብያቸዋለሁ። ፖታሽየም የሰውነት ሶዲየም እንዲቀንስ ያደርጋል ብያቸዋለሁ። ሰውነታችን ውስጥ ከፍተኛ ግፊት እንዲፈጠር ከሚያደርጉ ነገሮች ታዲያ አንደኛው ምንድን ነው? የሶዲየም መጨመር ነው። በቆዳችን ውስጥ በተለይ ሶዲየም የደም ቧንቧ ግድግዳ ላይ ከተከማቸ እብጠት ይፈጥራል። ይህ እብጠት የደም ቧንቧ እንዲጠብ ያደርጋል። በኋላ ደም በበቂ ሁኔታ ሰውነት ላይ አይሰራጭም፣ ከፍተኛ ግፊት እንዲፈጠር በማድረግ ለደም ግፊት ህመም ያጋልጣል። ታዲያ ይህንን በሀባብ በከፍተኛ ሁኔታ ልትከላከሉ ትችላላችሁ። ከዛ ባለፈ ከዚህ ከአይን ጤንነትም ጋር ተያይዞ ሀባብ ትልቅ ጥቅም አለው። ቅድም ቫይታሚን ኤ በውስጡ ይገኛል ብያቸዋለሁ። ሀባብ ውስጥ ያለው ቫይታሚን ኤ በተለይ በተለይ ለአይናችሁ ጤንነት በጣም ትልቅ አስተዋጽኦ ያደርጋል። ይሄ እሱ ብቻ ሳይሆን ቤታ ካሮቲንም በዚህ በ ሀባብ ውስጥ ታገኛላችሁ። እሱም የአይናችሁ መስሎች ጤናማ እንዲሆን ያደርጋል። የእይታ መድከም ችግር እንዳይከሰትባችሁ ያደርጋል። በአጠቃላይ ከዚህ ከአይን ጤንነት ጋርም ተያይዞ ሀባብ ትልቅ አስተዋጽኦ ይሰጣችኋል። ሌላው ከዚህ ከሀሞት ጠጠርም ጋር ተያይዞ ሀባብ ይረዳል። የውሃ ይዘቱም ከፍተኛ ነው። በነገራችን ላይ ኩላሊትን የማጽዳት አቅሞም እንደዚሁ በጣም ትልቅ ነው። የሀሞት ጠጠር፣ የኩላሊት ጠጠር፣ እንደዚህ አይነት ነገሮች በሰውነታችሁ ላይ እንዳይፈጠሩ የመከላከል ስራን ይሰራል። ከተፈጠሩም ደግሞ ተሰባብረው በሽንት መልክ እንዲወገዱ ትልቅ አስተዋጽኦ ያደርጋል። ከዚህ ከጠጠሮች ጋር በተያያዘ እጅግ በጣም ትልቅ ጠቀሜታ አለው። ሌላኛው ከካንሰር ህመም ጋር ተያይዞ፣ በነገራችን ላይ በአሁን ሰዓት ላይ በጣም የካንሰር ህመም እየተሰራጨ መጥቷል። በሴቶች ላይ የጡት ካንሰር፣ የማጸንበር ካንሰር፣ በወንዶችም ላይ እንደዚሁ ፕሮስቴት ካንሰር፣ የጉሮሮ ካንሰር እንደዚህ አይነት ነገሮች በአሁን ሰዓት ላይ ከበፊቱ በባሰ ሁኔታ እየተባባሱ ይገኛሉ። ታዲያ እንደዚህ አይነት ነገሮችን ተፈጥሮአዊ በሆኑ መንገዶች መከላከል ይኖርባቸዋል። አንደኛው ይሄ ሀባብ ነው። ሀባብ ሰውነታችሁ ላይ ካንሰር ሴሎች እንዳይነቃቁ የማድረግ ስራን በመስራት ከተለያዩ የካንሰር አይነቶች ራሳችሁን እንድትጠብቁ የመከላከል ስራን ይሰራላችኋል። ሌላኛው ቆሻሻ፣ አላስፈላጊ ነገሮችን ከሰውነታችሁ በሽንት መልክ የማስወገድ ስራንም ይሰራል። ይሄ በተለይ ኩላሊት፣ ልብ፣ ደማችሁ፣ ቆዳችሁ በተለያየ መርዛማ ነገር እንዳይጠቁ የመከላከል ሰውነት ውስጥ የገባ ቆሻሻ ነገሮች እየተጠረጉ በሽንት መልክ እንዲወገዱ የማድረግ ስራን በከፍተኛ ሁኔታ ይሰራል። እሱ ብቻ ሳይሆን ከአይምሮ ጤና ጋርም ተያይዞ ሀባብ በጣም ትልቅ ጠቀሜታ አለው። በተለይ አርዛይመር ወይንም የመርሳት ህመምን ለመከላከል ይረዳል። እሱ ብቻ ሳይሆን የማሰብ የማስታወስ፣ የማገናዘብ አቅማችሁ በከፍተኛ ሁኔታ እንዲጨምር የማድረግ ስራን ይሰራል። ከዚህ ከአይምሮ ጤና ጋር በተያያዘ ሀባብ ትልቅ ጠቀሜታ አለው። ከጡንቻ ጋርም በተያያዘ ሀባብ ይጠቅማቸዋል። በተለይ ደም ዝውውርን ያስተካክላል። በቂ ኦክሲጅን ሰውነታችሁ ላይ እንዲሰራጭ ያደርጋል። በተለይ ስፖርተኞች ከስፖርት በኋላ ሀባብ ብትመገቡ ጡንቻ ለማሳደግ ጡንቻችሁ ቶሎ ሪኮቨር እንዲያደርግ የማድረግ ስራን ይሰራላችኋል ጡንቻ ለመስሎች ጤንነት ትልቅ አስተዋጽኦ ያደርጋል። በአጠቃላይ በሽታ የመከላከል አቅማችሁን በከፍተኛ ሁኔታ ሀባብ የመጨመር ስራን ይሰራል ማለት ነው። ታዲያ እነዚህን ሁሉ ጠቀሜታዎች ከሀባብ ለማግኘት አጠቃቀም ይወስነዋል። ምንጊዜም ሀባብን ብቻ ሳይሆን ሌሎችም ፍሩቶች ምግብ ተመገባችሁ ቶሎ በላዩ ላይ መውሰድ የለባችሁም። ብዙ ጊዜ ማስተውለው ምግብ ከተመገቡ በኋላ ቶሎ በላዩ ላይ የተለያዩ ፍራፍሬዎችን መመገብ የተለመደ ነው። ነገር ግን እነዚህ ፍራፍሬዎች በባህሪያቸው ቶሎ የመበስበስ ባህሪ ስላላቸው ከምግብ ላይ ስትመገቧቸው ቶሎ ይበሰብሱ እና ጠቀሜታቸው በበቂ ሁኔታ ወደ ሰውነት እንዳይደርሱ ያደርጋል። ስለዚህ ሀባብም ሌላ ፍሩቶችም ስትመገቡ ምንጊዜም ምግብ ከተመገባችሁ ቢያንስ ከሰላሳ ደቂቃ እስከ አንድ ሰዓት ቆይታችሁ ብትወስዷቸው እጅግ በጣም ጥቅሞቹን ታገኛላችሁ። ሀባብን ኖርማልም ቆራርጣችሁ መመገብ ትችላላችሁ። በጁስ መልክም እንደዚሁ እያዘጋጃችሁ ከተለያዩ ነገሮች ጋር ደባልቃችሁ መውሰድ ትችላላችሁ። ይህንን ጠቀሜታ ታገኛላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር እያረጋችሁ ሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዚያው በያላችሁበት መልካም ጊዜ